ወንዱንም ደግሞ አትመኑት። በእውነት ነው የምላችሁ፣ ገንዘባችሁን የያዙ ቤትም ለመስራት ስፈልጉ በራሳችሁ ሁሉንም ነገር ማለት ነው። እኔ እስካሁን ድረስ ሰቃይ የነበረው ሁሉ ነገሬ እንደ እናት እንዳባት አርጌ ነው እሱን ሳየው የነበረው ማለት ነው። ግን ምንም የማቆ ነገር የለም። ካርታ ቤት ውስጥ ባለበት ጊዜ ቤት ነበረ ካርታው፣ እና ከሄደ በኋላ ካርታውን መጣው ፀጉር ስለማያስቸግር እሱንም ከሚገርማችሁ ማለት ነው። ግቢ ውስጥ ነው ፀጉር ቤቱ ብያችኋለሁ። ለዛ እንኳን በቀደም ዕለት ይሄ ሁሉ ገቢ አለሽ ብሎ ቀበሌዎች መጡብኝ ማለት ነው። እረ እኔ ምንም መተዳደሪያ የለኝም፣ እሱም እኮ እዚህ ሀገር የለም ብዬ አልኳቸው። በቃ የሆነ የሚታመን ቤተሰብ ካላችሁ ያን ነገር አስባችሁ ነው። እኔ ምንም በቃ ሁሉም ነገር ስላልተሳካልኝ በቃ የእኔ ዕድል በቃ ማልቀስ ብቻ ነው። ሰላም ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥም በውጭም ያላችሁ ወንድሞቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ውድ ቤተሰቦቼ ዛሬ ላይ ችግር ገጥሞኛል። ችግር ስራችሁ፣ በስራ በኩል ነው። ባለፈው ያው ቪዲዮን አይታችኋል ብዬ ተስፋ አደርጋለሁ። ወይ ካዩ ጋ ሰርተን የነበረውን ቪዲዮ ከሱ ጋር ሰርተን የነበረው ቪዲዮ አለና፣ ባለፈው በጣም ማታ ላይ በጣም ገበያ ነበረ ነበረና፣ የዛን ሰዓት ላይ በቃ እኔ ከየት ከየት እንደመጡ ራሱ አዳዲስ ሰዎች ናቸው ያላቃቸውም፣ እዛ ላይ ሲጠጡ ቆይተው ጸባ ነሱ ያው ተፈናካክቷል። እነሱ በዛ የተነሳ ስራዬ ቦታ ይታሸጎብኛል እና አሁን ላይ ደግሞ እንደዚህ አይነትን ያሉ ሰዎች እያስፈራሩኝም ነው ያሉት፣ ውድ ቤተሰቦቼ። እና በዛ ላይ ደግሞ በቃ በጣም ተጨናንቄ ነው ያለው ትላቸዋል። ውድ ቤተሰቦቼ፣ ስራ ቦታይም ታሽገዋል። እና የእሱም ነገር ደግሞ ምንም ነገር የለም፣ ከሄደ ጀምሮ ስልክም ደውሎልኝ አያቅም። በቃ በጣም ጭንቀት ውስጥ ነው ያለው። እህቶቼ ጸልዩልኝ። እውነቴን ነው እምላችሁ፣ ያሁን ብቻ ይቀርቻለሁ የተለያዩ ብቻ ናት ያለችን፣ ከአጠገቤ በጣም ከፍቶኛል። ስለእውነት ነው የምላችሁ። ስለ ቤቱ ምንም የማቆ ነገር የለም። ካርታ ቤት ውስጥ ባለበት ጊዜ የቤት ነበረ ካርታው፣ እና ከሄደ በኋላ ካርታውን የማጣው ወንድሙም ጋ ደወልኩኝ። ወንድሙም ጋ ኔጋ የለም የምን ካርታ ነው ምጠይቅ ይኛለኝ እና በጣም ጭንቀት ላይ ነው ብድ ቤተሰቦቼ ይህንን እድል ለእናንተ አይስጣችሁ። በእውነት ነው ምረቶች እና ከበጣም ከፍቶኛል። በዛ ላይ በቀን የብታመሜን ያለውትኝ አዩ እንዳትጨነቅብኝ እኔ ያለገርኳትም ለእሷም እንደዚህ እንደሆንኩኝ ደግሞ ታውቃላችሁ፣ እሷ ምን አክል ጭንቀታም እንደሆነች። እኔ እንደዚህ ሆንኩ እንዲህ ነው ብዬ ካልኩ በጣም ነው የምትጨነቀው፣ ትታመማለች። ለዛ ለዛ ብዬ እኔ እሷንም አላሳወቅኳትኝም። ያው በጣም እና ወንድሞቼ ማሁን ላይ ፊቴን ፊታቸውን አዝረውብኛል። ዞር ብሎ የሚያየኝ የለም። በቃ ሁሉም በቃ ምን እንደበደልኳቸውን ያላቅም። እነሱም ቢሆኑ ማለት ነው እህቶች፣ እውነት እኛ የአረብ አገር የሰራ እህቶች ማለት ነው ያው ሲኖራችሁ ማንም ሰው ይፈልጋችኋል፣ ሳይኖራችሁ ደግሞ ማንም አይፈልጋችሁም። ስለዚህ ያው እኔ እዛ በምሰራበት ጊዜ ገንዘብ ነበረኝ እረዳቸው ነበረ፣ ጠቅማቸው ነበረ። ዛሬ ላይ ግን ገንዘብ በእጄ ስለሌለ እነሱም ዞር ብለው አያኝም። እና የቤቴም ነገር በጣም አሳስቦኛል። እሱም ደግሞ ይኸው ስልክም ደውሎልኝ አያውቅም። ከሄደ በኋላ በቃ ደርሻለሁ ብለው ብቻ ድምፁን አሰማኝ። ከዛ በኋላ ስልኩም አይሰራም። ምን እንደሆነ ምን አላውቅም። የቤቱን በጣም እያስጨነቀኝ ነው። ካርታውን ይዞት ይሂድ ምን ያርገው። ምንም በቃ የማውቀው ነገር የለው እውነት ታቃላችሁ በቀ ብቻ ርቃን ይቀርበው። ከልፋቴም ሳልሆን ከምንም ሳልሆን ስንት ዓመት ሙሉ በሰው ሀገር ተቃጥዬ ሀገር ሄ አርፍ ይቀመጣሉ ብዬ ብሄሰራው ብዬ ምን ብዬ በምንም እውነት፣ የኔ ድል እኔ ለማንም አይስጥ። እህቶች እናንተ ምንደኔ ካላችሁ፣ እውነት ለራሳችሁ ጥንቃቄ አድርጉበት፣ ለራሳችሁ ተማሩበት። እኔ በጣም ነው የታጎዳሁት። እግዚአብሔር እንደምላችሁ ምንም ነገር ብሰሩ ሀገራችሁ ላይ ምንም ብሰሩ፣ በቃ የሆነ እንቅፋት አያጣችሁም። በእውነት ያም እንጀራ ሆነችና ደግሞ እንቅፋት መጣብኝ። በዛች እንኳን እንዳልተዳደር ምን ማድረግ እንዳለብኝ አላቅም። እውነት አሁንስ ሀገሬ ላይ ያለው እየመሰለኝ አይደለም። የፈለጋችሁትን ነገር ብሰሩ፣ በቃ እንትን አትሉ፣ የሆነ እንቅፋት ይመጣባችኋል። ዳቦ ሞክሪ ብላችሁ የነበረ በኮሜንት እሱን ሞክሬ የነበረ፣ ብስኩት ሞክሬ ነበረ፣ ያም ያም አልሄዳለኝ። መጨረሻ ላይ ደግሞ ይሄው እንደዚህ በጸብ ተዘጋብኝ። በቃ ምንም ማድረግ አልችልም። ማረፊያንም ራሱ ነ እንጃ አላቁ። በእውነት ነው ምላችሁ አንደኛ ሄደ ሳልመጣ እዛው በቀረው ኑሮን ያልኩት እውነት። አንዳንዴ እውነት እንደ ሞቶ መምጣትን ተመኘው። እግዚአብሔርን ነው ምላችሁ እዚው በሰው ሀገር ሞቶ መምጣትን በቃ እዚህም ሆናችሁ ለማይደላችሁ ነገር እዚህም ስቃይ አይደ ለምትወርቁት ነገር እውነት፣ አንዳንዴ በቃ የሰው ሀገር ይሻላል። በቃ እዛው እውነት እንደኔ ቤተሰብ የሌለው ሰው ሞቶ ቢመጣ ይሻላል ነው ብዬ ምለው እግዚአብሔርን ነው ምላችሁ። የኔ ቤተሰብ ከብር ጋ የተመሰረቱ ናቸው፣ ገንዘብን ብቻ የሚፈልጉ በቃ ገንዘብ ብቻ ገንዘብ ብቻ። ሰው ይሆናል እንዴ የኔ ላብ ብቻ የምፈለግ ሰው እኔ እኔን ማይፈልጉኝ ገንዘቤን ብቻ የማይፈልጉ ሰዎች ናቸው የቤተሰቦች። እውነት እኔ እንጃ እንደኔ አይነት እድር ያለ ሰው አለ ብዬ አልመኝም መቼም ማለት ነው። ምክንያቱም የእኔ በጣም ነው የሚለየው። ምናልባት ሁልጊዜ እንደዚህ ሮሮ እያወራሁ ምን እያልኩኝ እናንተን አሰልችቼ ሊሆን ይችላል። ግን በቃ ከእናንተ ውጭ እኔ ማን አለኝ ሀሳቤን የምናገረው ማለት ነው። እናንተ ናችሁ ያላችሁ። ሁሌ ሀዘን ሁሌ መጥቼ እናንተ ላይ ማልቀሴ ያው ለእናንተም ትምህርት ይሆናችኋል ብዬ ነው። እንደኔ መታችሁ እንዳታለቅሱ የሆነ ነገርን አስባችሁበት እንድትመጡ ገንዘባችሁን እንድትይዙ በማለት ነው እህቶቼ። እንደዚህ እንትን ምለው እንጂ እኔ እንደዚህ በምናገረውም ነገር ላሰለቻችሁም አይደለም። ምናልባት በእኔ ሕይወት ትምህርት ትወስዳላችሁ በማለት ነው። ወንዱንም ደግሞ አትመኑት፣ በእውነት ነው ምላችሁ ገንዘባችሁን የያዙ ቤትም ለመስራት ስትፈልጉ በራሳችሁ ሁሉንም ነገር ማለት ነው። እኔ እስካሁን ድረስ ስሰቃይ የነበረው ሁሉ ነገሬ እንደ እናት እንደ አባት አርጌ ነው እሱን ሳየው የነበረው ማለት ነው። ግን ሙሉ በሙሉ ባይጎዳኝም ያው እቺን ቤትም ቢሆን አቁሙ ያው ጠብቆኛል። ግን በቃ እናንተ ለራሳችሁ በደንብ ዋቁበት እህቶች። በጣም በጣም በጣም ከፍቶኝ ያለሁት በጣም ነው የከፋኝ እህቶቼ። እናንተም ለመምጣት ለምትፈልጉት የሆነ ነገር ለመስራት ስትፈልጉ በቃ ይሆናል ብላችሁ በቃ የሆነ የሚታመን ቤተሰብ ካላችሁ ያን ነገር አስባችሁ ነው። እኔ ምንም በቃ ሁሉም ነገር ስላልተሳካልኝ በቃ የኔ እድል በቃ ማልቀስ ብቻ ነው። ሁልጊዜ በቃ ሁልጊዜ ሀዘን ነው የኔ ህይወት ማለት ነው እህቶቼ እና አሁን የቤቴም ነገር በጣም እያሳሰበኝ ያለሁት ምን ማድረግ እንዳለብኝ እኔ አላቅም። ካርታው በእኔ ነው ግን ምን እንደሚያደርጉት አላቅም። ካርታውን የት እንደከተተብኝ አላቅም። ከዛ ቀን ጀምሬ በቃ እውነት ሁሉ ነገር በቃ ጤነኛ አይደለም። እንደዚህ ረብሻው ከተነሳ ቀን ጀምሮ እዚህ ይመጣሉ፣ ያስፈራሩኛል። አንቺ እንደዚህ ሰፈር ውስጥ ከፍተሽ ነው እንደዚህ ያረግሹ ይሉኛል። ፖሊሶች መጥቶ ነው ራሱ የዛን ቀን ያገላገሏቸው። እኔ ሌላ ህይወትን ፈርቼ ነው በቀንትን ያልኩት። ከዛ በማግስቱ መጥቶ አሸጉብኝ። እና ወደ ቤተሰብ ሰዎች አሁን እዚህ ግቢ ውስጥም ጸጉር ቤጤም እንደዚህ የወንዶች ጸጉር ቤት ጀምር ያለው ሰፈር ውስጥ ነው። ገበያ ሊመጣም ላይመጣም ይችላል። ውሃም እንደዚህ በምጠፋበት ጊዜ መቶም የሚወስዶልኝ ሰዎች አሉ። እና እውነት እኔ በቃ የሆነ በራሴ ህይወት ራሱ ለማፍረድ አንዳንዴ እንትንላለኝ መልሼ ደግሞ በቃ ይጸጽተኛል። ታቃላችሁ። በዚህም ሳይደላኝ እዛም ሳይደላኝ ብዬ እላለውኝ እና እህቶቼ፣ እኔ ሁሉ ጊዜም እየመጣው እናንተ ማስቸገር ማልቀስም አልፈልግም። በዚች በቤቱ እንኳን ብትተባበሩኝ፣ ቤት መግዛት ምናምን ለሚፈልጉ ሰዎች፣ አቅሙ ለቻለ ሰው ሼር እያደረጋችሁ ለሚፈልግ እህቶች እንደዚ በዛ ብታበረታቱኝ ደስ ይለኛል። እና በጣም ውስጥ የሚፈራው ነገር ቢኖር ማለት ነው ቤቴ ላይ ምንም አይነት አሁን ላይ ምንም ዋስትና የለኝም። ሽጦ ይሄድ ምን ያድርጎ። ምንም ምንም በቃ እኔ ምንም ማውቀው ታሪክ የለኝም። ስለ እውነቴን ነው የምላችሁ። በጣም በጣም በጣም በቃ ግራ ገብቶኝ ነው ያለሁት። ምክንያቱም እሱ የተሻሻለ ይመስለኝ ነበረ፣ ግን ሳስበ በቃ የሆነ በቀል ነው እራሱ አብረ የምንኖረው ማለት ነው። የሆነ እየተበቀለ ነው አብሮኝ የምንኖረው ናት። እኔ እኔ ይቅርታ ልቡን መቼም ላገኘው አልችልም። ስለዚህ እኔ በጣም እየፈራሁ ነው አሁን እራሱ ያለሁት ምንም አይነት ዋስትና የለኝም ቤቴ ያው ቤቴ ብዬ ለስሙ ጠራለሁ እንጂ ምንም አይነት ዋስትና የለኝም እና እህቶቼ እኔ ካሁን በኋላ እውነት በቃ ራስሽን ረኔ እንጂ ራሴን ለማጥፋት እራሱ ብዙ ጊዜ እንትን እላለሁኝ ግን መልሼ ደግሞ ለማን ደስ ይበለው ብዬ እንትን እላለሁኝ ሌላይ ሊወቅሰኛል ታውቃላችሁ እና ያው ቤትም በምትፈልጉ ሰዎች እንደዚህ በዛ አበረታቱኝ፣ እናንተ ደግሞ አጠንክሩኝ። እኔ ከዚህ ውጭ አሁን ምንም አይነት ስራ የለኝም። ውሃም በምትጠፋበት ጊዜ ነው ሰው የሚመጣው። ፀጉር ቤትም የመንደር ውስጥ ስለሆነ አልፎ አልፎ ነው። በቃ እንደዚህ ውሃ የሚቀዳ ሰዎች ልጆቻቸው ምናምን ሲመጡ እንትን ይሉልኛል። ይሄ በነገራችን ላይ ትምህርትም ኑሮኝ አይደለም። የፀጉር ስራ ምንትን የምለው እዛ ልጆቹ ሲቆረጡ ምናምን እያየሁኝ ነው፣ ፀጉር የምቆርጡ ራሱ ማለት ነው ግን ያው በዛ እንኳን የወንዶች ፀጉር ስለማያስቸግር እሱንም ከሚገርማችሁ ማለት ነው። ግቢ ውስጥ ነው ፀጉር ቤቱ ብያችኋለሁ። ለዛ እንኳን በቀደምለት ይሄ ሁሉ ገቢ አለሽ ብሎ ቀበሌዎች መጡብኝ ማለት ነው። ኧረ እኔ ምንም መተዳደሪያ የለኝም እሱም እኮ እዚህ ሀገር የለም ብዬ አልኳቸው። በሬ ላይ ቸግቸኮብኝ ነው ሄዱት። የሚገርማችሁ ለዚች እንኳን ማለት ነው። እና እዚህ ሀገር ላይ መኖር የሚቻልበት አይደለም። እሱም ምን እንጃ ምን አድርጎት እንደሄድ ቤቱንም አላቅም። እናንተ ብቻ በጸሎት እና በዚህ አበረታቱኝ እላችኋለሁ። ለእህቶቼ ለእናንተም ጥንቃቄ አድርጉ፣ እውነት እና ለማንኛውም ያው አለውኝ በመጠኑ ማለት ነው ከእናንተ የምደበቅ ነገር ምንም ነገር ስለሌለ ከመጀመሪያም ጀምራችሁ ከኔ ጋ ናችሁ። የኔንም በቃ ለማንኛውም አመሰግናለሁ።